ቃሌ ቃሌ ከማር የሚጣፍጥ ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተል ሁሉ የእግዚአብሔርን ሰላምና ጸጋ እየተመኘሁላችሁ ሁላችሁንም እንኳን ለዚህ ለሰላሳ ቀን ባዘጋጀ ነው የጾምና የጸሎት ፕሮግራም መጣችሁ የምላችሁ እህታችሁ ውብገነት ነኝ ከኤድምንተን ካናዳ። ዛሬ ስለ ልብ የምንማረው ልቤን መርምር የሚለውን ርዕስ ነው። የመሪ ጥቅሳችን የተወሰደው ከኤርምያስ 17 አስር ነው። በጌታ ስም አነበዋለሁ። እንደዚህ ይላል። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ ይላል። ሀሌሉያ። የሕይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ከልባችን ልንጸልያቸው ከሚገባን ጸሎቶች መካከል አንዱ ልቤን መርምር የሚል ነው። ይህንን ጸሎት በደንብ አስተውለን ለመጸለይ የሚከተሉትን ሦስት ጥያቄዎች ባጭሩ እንመልከት። አንደኛው ለምን የሚለው ነው። እንዲህ ብለን መጸለይ ለምን ያስፈልገናል? የልብ ምርመራ የሚያስፈልገን በኃጢአት የተበከልን ከመሆናችን የተነሳ ልባችንን ስለማናውቀው ነው። ኤርምያስ 17፥9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። ጴጥሮስ ለዚህ ጥሩ ምሳሌያችን ነው። ጴጥሮስ ሌሎች ሁሉ ቢክዱህ፣ እኔ ግን ፈጽሞ አልክድሁም እያለ ሲምል ሲገዘት፣ ጌታን በአፉ እየደለለው አልነበረም፤ ከልቡ ነበረ። ግን ጴጥሮስ የገዛ ልቡን አላወቀውም ነበር። እናማ ቁርጠኛው ሰዓት በደረሰ ጊዜ ከአንድም ሶስት ጊዜ ካደው። ፈጽሞ አልክድህም ያለው ጴጥሮስ እየተራገመ ጌታን ካደው። ይህ የጴጥሮስ ልምምድ ብቻ ሳይሆን የሁላችንም ነው ብዬ አምናለሁ። በእርግጥም ልባችንን አናውቀው። ለዚህ ነው የልብ ምርመራ የሚያስፈልገን ወገኖቼ። ሁለተኛው ደግሞ በማን ልንመረመር ይገባል ነው። ታዲያ ልባችንን ሊመረምርልን የሚገባው ማን ነው? የፈለገ አዋቂ ነኝ የሚል ሰው ቢኖር የሌላውን ልብ ሊያይ እንደማይችል ይታወቃል። ስለዚህ ልብን ለማስመርመር ወደ ሰው መሄድ ከንቱ ድካም ነው። ይልቁንም ትክክለኛውን የልብ ምርመራ ማድረግ የሚችለው እንዲህ ብሎ የተናገረው ጌታ ብቻ ነው፣ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ያለ ልባችንን የፈጠረ ደግሞም አጥርቶ የሚያውቀው ጌታችንና አዳኛችን እግዚአብሔር ብቻ በትክክል ልባችንን የሚመረምረው አምላክ ነው። እሱ ደግሞ ልባችንን ሲመረምር ሊፈውሰንም ጭምር ነው። እንግዲህ በማን ልንመረመር ይገባል የሚለውን አይተናል። አሁን ደግሞ የመጨረሻው ሶስተኛው፣ እንዴት ነው ምርመራ የሚካሄደው ነው። እንዴት ነው ምርመራ የሚካሄደው? የልብ ምርመራ እንደሚያስፈልገን ልንመረመር የሚገባን በፈጣሪያችንና በአዳኛችን እንደሆነ አይተናል። ታዲያ ይህንን ምርመራ የምንለማመደው እንዴት ነው ያለን እንደሆነ መልሱ ከቃሉና ከመንፈሱ ለማዳመጥ ፈቃደኛ በመሆን ከልባችን እንዲህ ብለን ወደ ጌታ በመጸለይ ነው። መዝሙር 139፥23 ላይ ምን ይላል? አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። አሌሉያ። እንዲህ ብለን በመጸለይ ቃሉን ስንመረምር የእግዚአብሔር ቃል ደግሞ እኛን ይመረምረናል። መስታወት የውጭ የውጭ ገጽታችንን እንደሚያሳየን ፊትን ሳይሆን ልብን የሚያየው የሕያው የእግዚአብሔር ቃል ደግሞ ልባችንን አጥርቶ ያሳየናል። የእግዚአብሔር የአምላካችንን ፈቃድ ያስተምረናል። እንደዚሁም አቤቱ መርምረኝ እያለን ቃሉን ስንመረምር መንፈስ ቅዱስ ለልባችን ይናገረናል። ሀሌሉያ። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ፣ ክብር በሰማይ ክብር በምድር ላንተ ይሁንልህ። ዘማሪው እንዳለው ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስም ይባረክ። እግዚአብሔር ሆይ፣ በእርግጥም የልብ ምርመራ እንደሚያስፈልገን አስተውለን ትክክለኛ የልብ መርማሪ ወደ ሆንከው ወደ አንተ በፍጹም ልባችን በመቅረብ ቃልህን ከፍተን ከመንፈስ ቅዱስህ ለመስማት በመዘጋጀት አቤቱ መርምረኝ ብለን እንድንጸልይ እኔንም ሆነ ወገኖቼን በክርስቶስ ኢየሱስ ስም በጸጋህ እንድትረዳ እንጸልያለሁ። ክብር ሁሉ ለአንተ ይሁን፣ በክርስቶስ ኢየሱስ ስም አሜን። ቃሌ ቃሉ ከማር ይልቅ ይጣፍጣል። ቃሉ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።